ሄይ ጓደኞቼ፣ እንዴት ናችሁ? እንግዲህ ብሎጋችን እንደቀጠለ ነው። እናንተም ላይክ ማረጋችሁን እንዳትረሱ። ያው ሰሞኑ ጸፍቼ እንደመጣሁ አይደለም፣ ቻናሌን ላይክ እያረጋችሁ በጣም እያንቀሳቀሳችሁ ልኝ ነው። እጅግ አድርጌ አመሰግናለሁ የእኔ የሌ ውዶች። ዛሬ እስኪ የሚሄድበት ውሃ አብረን እንሂድ። የዛሬ ብሎጋችን ደግሞ ወጣብዬ ነው፣ ለየት ይላል። እንዴት ናችሁ ልኝ ደህና ናችሁ ወይ? አሰላሙ አለይኩም ወራህመቱላሂ ወበረካቱ ድሬ ተከበራችሁ መላው ዓለም የምትገኙ የፋሲካ ቲቪ ቤተሰቦች እንዴት ናችሁ ልኝ? በእያላችሁበት ቦታ ሰላም፣ ጤና፣ ደስታ፣ ፍቅር አብስቼ ለእናንተ ተመኝቻለሁ። ያው እዚህ ጋር የዚህ ዳቦ ጉድ ብነግራችሁ ስቃችሁ ነው የምትሞቱትና ልክ ዳቦ ልደፋ ምጣዴን ዘርግቼ ስሰናዳ ዝናብ አምጥቶ ግጥም ልክ እንደ ደፋሁት አንዴም ታላቅ ከዛ በኋላ ተውኩት ማለት ነው። የሆነች ጓደኛ ቤትሽ እመጣለሁ የሚያምረው ዳቦሽ የቅጠል ዳቦሽ መምላት ትፈልጋለሁ ብላ አልተሳካላትም በአጋጣሚና እኔም ቀን አስቀየርኳት ማለት ነውና አሁን አስቤዛ ልገዛ ወደ ገበያ እየወጣሁኝ ነው። እቺን ሴትዮ አወቃችኋት? የነባ እናት ናት። ገበያ ላይ ጉሊት፣ ሰሞኑ ቲክቶክ ላይ ታወቃችሁት፣ መንሱር ጀማል ልብስ ጫማ ምናምን ሰቶት ቤቱ ወስዶ ማለት ነውና ከስደት ነው የመጣውት፣ ብላ ምናምን ራሷን ስታስተዋውቅ ነበር ቲክቶክ ላይ እና ከዛም በፊት የእኔ ደንበኛ ነች። ሎሚ አቮካዶ ማንጎ ፍራፍሬ ትይዛለች በአጠቃላይ እና በጣም ደስ የምትለኝ ሴትዮ ነበረችው አጋጣሚ በጣም ነበረ መውዳት ታሪኳን ደግሞ ስሰማ ቲክቶክ ላይ ይበልጥ ያደርኳትኝ ማለት ነው። እና ዛሬ አርብ ገበያ ነኝ ቡታጅራ ላይ ማለት ነው። ከኔ ጋር አብረን እንዋል ውድ ጓደኞቼ። በነገራችን ላይ አስቤዛ በጣም ከመወደዱ የተነሳ በቃ ከኢትዮጵያ ጥፉ፣ ሽሹ ሽሹ ነው የሚያስብለውና እንደው አብዛሃኛው ሰው የሚሸሽበት ወይም ደግሞ የሚደበቅበት ቢኖር ይደበቃል ጓደኞች፣ ምክንያቱም ኢትዮጵያ እና ኑሮ በጣም ተወዷል እና ኑሮ በጣም እንደተወደደ የምታውቁት ገበያ ላይ ስትወጡ ነው። በቃ ሁሉ ነገር ከመቶ ብር በታች እኔ እንጃ ያለ አይመስለኝም የሆነ ነገር መቶ ብር የሆነ ነገር ሀምሳ ብር ምናምን፣ ሀያ ብር ሰላሳ ብር ምናምን ገበያ ላይ በቃ አትገበያዩበትም ምንም ነገር የለም ማለት ነው። እና በጣም ነው የሚያስጠላችሁ ወላሂ፣ እንደዚህ በቤት ኪራይ ኑሮ ምናምን፣ ብቻ ከባድ ነው ስራ ለሌለው ሰው ኢትዮጵያና አብዛኛው ደግሞ ገበያ ላይ የምታያቸው እንትኖች ሴቶች የማዳም ቅመሞች ናቸው። ከአረብ ሀገር በጣም ብዙ አመት ሰርተው ቤታቸው አሰርተው የኔ ጀግኖች ለፍተው ጥረው ግረው በቃ ልጆቻቸው ለማሳደግ ጉሊት ይቸረችራሉ። ና እኔ በሁሉም ተራ ፋሲካንሽ፣ እንዴት ነሽ የኔ ውድ፣ ከታተልሽ ነበር አረብ ሀገር በነበርኩበት ሰዓት የማይለኝ የለም ማለት ነው። ስፔሻሊ ደግሞ የማዳም ቅመሞች የምታገኛቸው ምንተራ እንደሆነ ልንገራችሁ፣ ፎዴ ተራ እንደ ሰልባጅ ተራ ማለት ነው። እንደዚህ ቦንዳ በጣም ነው የሚይዙትና ከአረብ ሀገር ያመጡትን ልብስ በጣም ብዙ ሰዎች በካርጎ ልብስ ያመጣሉ። ካመጡት በኋላ ግን የያዙት ልክ ሊያልቅባቸው ሲሉ ወደ ስራ ይገባሉ ማለት ነው። ይሄ ራሱ አሪፍ አይዲያ ነው። ልብስ ካመጣችሁ ምንም አይጠቅም የዚህ ሀገር ልብስ። በነገራችን ላይ የዚህ ሀገርና ስራ ጀምሩበት። እና ፍራፍሬ ተራ፣ በተለይ ልብስ ተራ፣ እንደዚህ ቦንዳ ሰልባጅ ተራ ቲማቲም፣ ሽንኩርት፣ ድንች ተራ አብዛኛው ሴቶች የምታያቸው የማዳም ቅመሞች ናቸው። በቃ አረብ ሀገር ሄደው የመጡ ናቸው አብዛኛቸው እና ጎበዞች እንደዚህ ጉሊት ሁሌ አረብ ሀገር እድሜ ከምትጨርሱ ሁሌ ጉልበታችሁን በሰው ቤት ከምትጨርሱ መኖሪያ ቤት በቃ ልጆቻችሁን የምታሳርፉበት ልጆቻችሁ በነጻነት ወጥተው የሚገቡበት ቤት ካሰራችሁ መታችሁ ጉሊት ትቸረችራላችሁ ማለት ነውና፣ ይሄ ብረት ድስት የሸክላ ብረት ድስት ነው። የት እንዳየው ልንገራችሁ። ጦሳ ቲዩብ፣ ጦሳ ቲዩብ በጣም ነው መከታተለው። ወሎ ላይ ላይና ጦሳ ቲዩብ ላይ ብዙ ጊዜ በእንደዚህ አይነት ብረት ድስት ምግብ ይሰራል። እኔም ለገዛ ሄድኩኝና 450 ብር አለችኝ፣ ገዛኋት። ግን መጨረሻ ላይ በጣም ነው ደስ የሚለው፣ ምስር ምናምን በተለይ ዶሮ ወጥ እናቶቻችን በፊት በዚህ ነበረ ዶሮ ወጥ የሚሰሩትና በጣም ነው ምግቡ የሚጣፍጠው። እምብላ ነበረ እናቴ ለዶሮ ብቻ ነበር የምታወርደው ከእንትን ከጣራ ላይ ይሰቀላል። በቃ በጣም ነበረ የሚያምረው። እንትን ዩቲብ ላይ ደግሞ ጡሳ ቲቭ ላይ አየውቲኝ በዚህ አጋጣሚ። ጡሳ ቲቭ ግን በጣም ነው የምከታተለው። የገጠር ቪዲዮቹ ደስ ይሉኛል፣ እና ወሎ ላይ ይመስለኛል ባልሳሳት። በጣም ነው የምከታተለው። እዚህ ጋ ደግሞ ማሻ አላህ ቅጠል ገበያ ነው። ሁሉም ነገር ተወት አድርገውት ሶላታቸው ሲሰግዱ አያችሁ። ማሻአላህ። ቤትኛውም ቦታ ላይ ቤትኛው አላሁ አክበር እያሉ ነው። ቤትኛውም ቦታ ላይ ቤትኛው ሆኖ በቃ ሰላት አይረሳምና አልሐምዱሊላህ ደስ ይላል። እዚህ ጋር ያው ጀበና ነው፣ የተዋበ ጀበና ወይም ደግሞ የተ ጀበና የተለጎመ ጀበና ነው ስድስት መቶ ሰባ ብር አለችኝ ማለት ነው። እንደዚህ የጉራጌ እቃዎች በጣም ውድ ናቸው። በተለይ እንደዚህ ከተዋቡ ደግሞ ብራቸው በጣም የሚጨምረውና የጉራጌ እቃ በነገራችን ላይ ጉራጌ ቤት ስትመጡ ነው የምታዩት። በጣም ነው የሚያምረው የራሱ ቤት ተሰርቶ ያው እዚህ ጋር በነገራችን እንደዚህ ጌጣጌጥ ሳይደረግበት 150 ብር ነው የሚሸጠው። ይሄኛው ግን አራት ካምሳ አለቺ ማለት ነውና ያው የራሱ ቤት ምናምን ምናምን ተደርጎለት በጣም ነው የሚያምረው። እንደዚህ የባህል እቃ በተለይ ወደ ጉራጌ ሀገር ስትሄዱ ወደ ወልቂጤ ጉብሬ፣ ወደ እንድበር አካባቢ እቃ በማደርስበት ቤት ሁሉ በቃ የሚያማምሩ እቃዎች ነው ማየው ና ይሄ የጉራጌ ጣባ ነው። ዛሬ እንግዲህ ከኔጋዋሉ ገበያ አርብ ገበያ ነው ማስጎበኛችሁ የምገዛው እቃ ነው የማሳያችሁ ውድ ጓደኞቼ ቪዲዮው ላይክ እያረጋችሁ ሂዱ ማለት ነው። ኢትዮጵያ መታችሁ መኖር ለምትፈሩ ሁሉ ምንም ፍርሃት አያስፈልገውም። እናንተ ያስፈልጋችሁ መኖሪያ ቤት ብቻ ነው ጓደኞቼ። ከዛ በኋላ ጉሊት እየቸረቸራችሁ ውላችሁ መግባት ትችላላችሁ ማለት ነው። በነገራችን ላይ እነዚህ መሶቦች በፊት 2500 ነበር መንገዛቸው አሁን ላይ ኦቨር ኦቨር ኦቨር ወጥቷል። በጣም እቃ ጨምሯል። በአሁኑ ሰዓትና ወደ 4000፣ 5000 እየተባሉ ነው። ያው እንግዲህ የኑሮ ውድነት የት ሊደርስ እንደሆነ እኛም ቁጭ ብለን እያየን ነው ማለት ነው። እና ከዛ ልፌ ደግሞ ወደ ቅጠል ተራ ገባሁኝ። ከዛ ደሞ እሸት፣ ከዛ እዚህ ጋር የምታዩት እሸት ነው። እሸት ገብቷል። በነገራችን ላይ ኢትዮጵያ ያው እኛ አካባቢ ገና ነው፣ አልደረሰም። ዝናቡም የለም። እስቲ ጸሎት ዷ አድርጉ። ግን ይሄ ከየት እንደሚመጣ አላውቅም፣ ብቻ ገበያ ላይ በጣም እሸት ገብቷል፣ እየተሸጠ ነው ማለት ነው። ይሄ የተመደበው መቶ ብር ነው የሚሸጠው አምስት ፍሬ ነው አምስት ፍሬ ስድስት ፍሬ ምናምን ነገር መቶ ብር ነው የሚሸጠው። እዚህ ጋር ደግሞ ጢሳጢስ ነው ጢሳጢስ ሳይ ወሎችን ነው የሚያስተዋውሰው እዛ በጣም የሚያማምሩ ወይም የሚሸቱ እጣኖች ስላሉ ማለት ነው። ይሄ ባልዲው 180 ብር ነው ሲሸጥ የነበረው ዛሬ ማለት ነው። ያው እንግዲህ ገበያው አብዛኛው ቦታ ቦንዳ ነው። በሄድኩበት ሁሉ ልብስ ሻጮች ነው የማየው እና ይሄ ቪዲዮ ግን ስልካችሁን ገልብጣችሁ እዩት፣ ቀረጻ ላይ ትንሽ ተበላሽቶ